ፍቅር አለ ወይ ታለ የሚያግባባ ፍቅር እወድሻለው የመጨረሻው ባዲ ነው ቃ

ጭብጨባውን እንደግማለን። እኔ በበኩሌ ዛሬ ጭብጨባ ሳስደግም ነው ያልኩት አይደል? አንዱ ለተወዳዳሪዎች አንዱ ለዛይን ባንድ ነው። እንቀጥላለን። ቀደም ሲል ስራዎቻቸውን ያቀረቡልን መልካሙ አረጋ በኤልኤም 6 ተወክሎ የጋሽ አለማየሁ እሸቴን ስቀሽ አታስቂኝ ነበር። እንዲሁም ደግሞ ኤፍሬም ጌታቸው በኤልኤም 3 ተወክሎ የጋሽ ጥላሁን ገሰሰን አለወይ ቃልን ነበረ የጋሻ ለማየ ውሸቴን ስቀሻ ታስቅኝን እየሰራው በዜማም በግጥሙም እንዲሁም ደግሞ ቅንብሩን ግርማ ሀይሌን የሰራው እጅግ አድርገን እናመሰግናለን። የሳት አጋሮቻችን እናስተዋውሳችሁና ወደ ዳኞች አስተያየት እናልፋለን። ኢትዮ ቴሌኮም፣ አንበሳ ኢንተርናሽናል ባንክ፣ ኦቪድ ሪል ስቴት፣ ግራንድ ቢሾፍቱ ሆስፒታል ናቸው አጋሮቻችን፣ እናመሰግናለን። ዳኞች ምን ይላሉ? አስተያየት ብቻ። እሺ መልካሙ አረጋ የጋሻ ለማየ ውሸቴን ስቀሻ ታስቅኝ የሚል ዜማ ነው ይዞ የመጣኸው ቆንጆ ዜማ ነው። አጫዋወት እኔ ዛሬ መቼም በጣም ተለውጠ ነው የመጣው። የተሰጠህን አስተያየቶች በደንብ ግብዓት አድርገ ራስ ላይ ሰርተህባቸው ነው የመጣው በጣም ጥሩ ነበረ። የአሁኑ ፐርፎርማንስ ላይ የምናየው አዲስ ልምድ እንደዚች ሸፈፍ አርገህ ማይኳን ምንድን ነው እንዳይለምድሽ አንተ በጣም ጥሩ ድምፅ አለህ፣ እና እንደዚህ ብሎ ስታይል ከሆነ አያምር። አታለቀኝ ጥለ ምናምን እዚህ ግን እኛ እንጎም እንደለም እንደዚህ አድርገሀት የድምፁ መግቢያ ጎኑ ጋር መሰለኝ እና እቺ ነገር አስተካክላት። እሺ የሚገርም ለውጥ ነው ያየውብህ። ና ጎበዝ፣ በርታ። ከቅኝ ጋር በተያያዘ የአሁኑ እንደውም ከቀደሙ ጋራ በጣም የተሻለ ነው። ይህ ዘፈን እንደው በጣም ስሜት ነው የሚፈልገው እንጂ አይተው እንደሆነ የዜማ ስትራክቸሩ ከባድ አይደለም። እውነትም ስሜቱን አንተ በደንብ ተረድተ ስሜቱን ለማጋባት ችለሃል። ና በጣም ጥሩ አድርገን የተጫወትከው። እንደዚህ በቃ ከነ ሙሉ ፍላጎቱና ስሜቱ ወደ ወደ አድማጭ ተመልካች ለማስተላለፍ ሁሌ ራስህን ብቁ አድርገ ጠብቅ። ሁሌ ተዘጋጅተ ጠብቅ። ቅኝት ላይ በደንብ አድርገ ስራ። እሱን ነው ምልህ። በተረፈ እኔ በጣም ደስ ብሎኛል። ኤፍሬም ጌታቸው፣ የጋሽ ጥላሁን ገሰሰ አለው ወይ ቃል የሚለው የሚገርም ነው። ይሄን ዜማ እውነን ለመናገር ከጋሽ ጥላሁን ዜማዎች ውስጥ ብዙ በቃ እንዲህ ልብ ጥልጥል ለማያረግ የነበረ ነው። አንተ ግን በጣም አሳምረ ዘፍነዋል። እውነት ለመናገር አንዳንዴ እውነት መናገር ያስፈልጋል። አንዳንዴ ለመናገር አይደለም ማለት ገብተዋል። ትላልቅ ዘፋኞች ዘፍነውት ብዙ ዛጋ ሳታዳምጠው ሳትወደው ሌሎች አንስተውት ደግሞ ቆንጆ አድርገው እንዲ ሲጫወቱት በጣም ደስ ይላልና እኔ በዚህ ልክ አጣጥሜ እንዳዳምጠው ስላደረግ በጣም ነው ደስ ያለኝ። ጥሩ ፐርፎርማንስ ነበር። ከቀድሞ አሁን በጣም ጉልበት ነበረ። የዜማ አረዳዱም ሪትሙም፣ አጠቃላይ ሙዚቃው የሚፈልገውን ነገር ሰጥተኸዋል። በጣም ጥሩ ነበረ። የተወሰኑ ቦታዎች ጋር ከቅኝ ጋር በተያዘ ኢሞሽናል ሆነ ወጣ ገባ የሚሉ አሉ። እሱ ላይ በደንብ ካንተ የሚጠበቅ አይደለም። እሱን አስተካክል። በተረፈ ሁለታችሁ በጣም ጥሩ ነበረ። መልካም እድል። እሺ፣ ከመልካሙ ልጀምር መልካሙ ሰወራ በዛ ቃ ነው ላስቀይረ ዲ ቦታ እንዳከባባ እንደዚህ። እሺ ሁለቱንም ዘፈኖች በእንጉርጉሮ ነው የጀመር ከሆን እና አሪፍ ነው የዘፈን ምርጫ ያደረግከው። መልካሙ ግን ትንሽ ያሳቀኮ መሰለኝ። አቶ ጮብዬ እና ዘፋፈን በጣም የሚያስደነግጥ ነው። በነገራችን ላይ እውነት ነው ምልህ ለምን አልኩ፣ በአንድ ጊዜ ስትገባ ደንግጬ ነበር። በዚህ ሁኔታ ላይ ጨርስ ነው። በተለይ ሙዚቃው ሲጮህ አብረው ከፍ ሲል አብረ ከፍ እያልከው ዳይናሚክስ በጣም አሪፍ ነው። ፊልሙን ተመልከተው፣ ግን ምንድን ነው ሙዚቃው ሲፈልግ ቅድማ የታለ ረመላመላ ምናምን ብዙ ማስተያየት ተሰጥቶበታል እና ልክ እንደዛ አይነት አይደለም። አሁን ሪኮርዲንግ ነው መሳማኝ መሰለው። ሁልጊዜ እኔ ከብዙ ድምፃዊ ነው በነገራችን ላይ የተማርኩት ሙዚቃ ስቱዲዮ ውስጥ ይመስለኝ ነበር። እኔ ኤፍሬም ታምሩን ጠይቃለሁ። መጀመሪያ ጊዜ ስቀዳው ደንግጫለሁ። እንዳጋጣሚ ሌላ ሩም ውስጥ ስለነበር አይሰማኝም ድምፁ እና የራሴ ዜማ እንደዚህ ነው እንዴ የሚዘፈነው? ኤፊን አልኩት ማለት ነው እንዴ ስቱዲዮ የሚዘፈነው? ቴክኒክ ሌላ ነው፣ ስቴጅ ላይ ሌላ ነው የሚመስለኝ። እኔ ስቱዲዮ የሚጮህ ይመስለኛል። እና ስቱዲዮ ትልቁ ችግሩ አትጩህ ነው የምለው። እና እንደዚህ አይነት አዘፋፈን በጣም ከባድ ነው። በጣም አሪፍ ነው የመጣ ሁልል ነው። ግን መጮ ሲያስፈልገው ጩኸው። ከባድ ለ እንትን እንዳለ እንዳልጫነ ዘፈኑ ወደሚፈልገው ሂድ ማለት ነው። እኔ በጣም ደስተኛ የሆንኩት ሁልጊዜ ጆሮህን ሞኒተር አርግ ጆሮህን፣ ስፒከሮቹን ድምፁ የምትቆጣጠርበት አርግ ማለት ነው። ቅድመው ሙዚቃው ሲጮ አብረ ሄድከው እንትን በጣም ደስ ይላል። እና በጣም ደስተኛ ነው የምልከሙ። በአንድ ጊዜ መለወጥ ነጥብ ያው ሞቅ አርጌ ሰጠዋለሁ። አልናገርም። ኤፍሬም ኤፍሬም አንተን በተለያየ ጊዜ አዳዲስ ነገር ነው ይዘህልን የምትመጣው እና በጣም አቅም አለ በጣም የሚገርም እንትን ነው ተሰጥኦ ያለ። አሁን ሁልጊዜ ስለ ውበት አይደለ ምን ጥንት የምንለው የዚህ አይነት አዘፋፈን ደግሞ አለ ስልሳ አምስት ወይስ ስልሳዎቹ እስከ ሰባዎቹ ምናምኖቹ በሸክላ ሪኮርድ የተደረጉ ኳየር ከነግራቸው ከነጭብጫው ያን ቫይቭ ነው የመጣ አሁና፣ ጩኸትም የሚያምርበት ገባለ፣ የአዘፋፈን ቴክኒክን እንደፈለግ የምታደርግበት እና ይሄን ምርጫ አድርገህ የዚህ አይነት ደሞ ያዘፋፈ ቴክኒክ እንደምትችል ይዘህ መምጣት ራሱን የቻለ ይቻላል። ትልቅ ቦታ ነው የምሰጠው። ሌላው በራስህ ሁል ጊዜ የምትዘፍነው ነው የሚገርመኝ ነገር። ምንም አይነት በተለይ ጋሽ ጥላሁን ጋ ብዙ ድምፃውያን ይወስዳቸዋል ተጽዕኖ ያረግና ወደ ራሳቸው ሲመጡ በጣም ይቸገራሉ። እና ከዛ መውጣት ሌላ አንድ ነገር ብቻ መክረ ምንድ ነው፣ በዘፈኖች ውስጥ ቀጭን ድምፅ ብዙ አትለማመደው

እዛው ይሁን ልኝ ችግር የለም ያለማየሁ እሸቴ ስቀሻት ተስቂ በጣም መልካሙ እውነቴን ምል ዛሬ መቼም ተአምራዊ ለውጥ ነው እያየን ያለነው አንተ ላይ ና በጣም ማመስገን ፈልጋለሁ እንዴት ደስ እንደሚል አታውቅም እዚህ ቦታ ስትቀመጥ ነው እሱ ጋር ያለው ለውጥ በጣም ደስ የሚለውና በጣም ማመስገን ፈልጌ ነው ኦሪጂናሉ በፒያኖና የባንድ ፎርም የለውም ተሳስቼ ከሆነ ብዬ እሱ የጠየቅኩ ነው። እኔ ሪአሬንጅመንቱ ላይ ችግር የለብኝም። ቆንጆ አድርገው ነው የሰሩልህ ዛዮን ባንዶች። ግን አኮስቲክ ቨርዥኑ ቢሆን በጣም የተሻለ ነበር እውነቱን ስነግርህ። ለምን መሰለህ? ዝም ብለ አዘፋፈንን ና የዜማ ስትራክቸሩን ብታዩ አሁን ዜማው በጣም የሚጮ ነገር የለውም። በለሆሳስ ነው አደለም። ጀምረ እስከምጨርስ ድረስ የሄድከውና እዛ ውስጥ ባንዱ በጣም ገዝፎ አንተ አነስክ። ራሱ የዜማው ስትራክቸር የተሰራው ለአኮስቲክ ቨርዥን ነው። በቃ በፒያኖ ብቻ ትንሽ ሰፖርት ተደርጎ በባዶ ድምጽ የሚዘፈን አይነት ነገር ነው ማለት፣ የባንድ ግርግር ሳይኖረው ማለት ነው። እና በቃ እሱ ትልቅ ጥፋት ሆነ አሬንጅመንቱ። ሐሳቡ እዚህ ላይ መድከማችሁ ያጠፋችሁት ጊዜ ምናም፣ ሁሉንም ነገር አፕሼት አደረጋለሁኝ። ግን በቃ አንተ ከውስጥ በቃ ልክ ኮ ነው። አዘፋፈን በጣም ፐርፌክት ነው። አዘፋፈን ላይ ምንም ችግር የለውም። ግን አሬንጅመንቱ አበላሸው። ላናዙ አይደለም፣ ማወቅም አለበት። እውነቱን መናገር ጥሩ ነው ያለች፣ አልፎ አልፎ ነው እውነት መናገር ጥሩ ነው ያለችው። እኔ ሁሌ እውነት እንደግፋለሁ፣ ግን አንዳንዴ የማይነቀነቁ ነገሮች ጋ እውነት ጋር ስገባ ዱላው ብዙ ነው፣ የሆነ ዱላውን መርጣለሁ። ገብቶሃል አይደል ያልኩት? እዛ ጋ ያለው ፒያኒስቶች በጣም ግሩም ሙዚቀኞች ናቸው። ዝም ብለህ ከአንዱ ኪቦርድ ጋር ብቻ በፒያኖ ብትሰራው ሌላ ታሪክ ነበር። እውነት እንምል፣ አስር ሺህ ነበር የሚሰጥ። እቹ ድምጽ ሆና ማለት ነው አሬንጅመንቱ ችግር ነበር። ከዛ ውጭ የማይክ ነገር ተነስቷል። እንደ ስታይል ምናምን እንደዚህ በጣም ቆንጆ ነው፣ በጣም ያምራል። ለስታይል ለስታይል አሪፍ ነው፣ ግን ልክ አደለም፣ ልክ አደለም። እንዳትሸወድሽ፣ ውድድር መሆኑንም እንዳትረሳ። በጣም ቆንጆ ነው። ከዛ ውጭ ያለው ነገር ኤፍሬም በጣም ግሩም ነበር። እውነቴን ምል በጣም ደስ የሚል ፐርፎርማንስ። አሁን ደግሞ ሌላ አይነት የምመኘውን ነገር ነው አንተ ጋር ያየሁት። በነገራችን ላይ አሁን ይሄ ልጅ መቼ ነው በጣም ወደ ላይ ወጥቶ በጣም በጉልበት በጣም ጮክ ብሎ ብሎና የሚዘፍ ነው እያልኩኝ ነበር። እና ጩኸት ብቻ አይደለም ደግሞ ከውበት ጋርም ጭምር ነው። በደንብ ቆንጆ አድርገህ የሰራኸው እና እንደዚህ ከፍ ብሎ ጮክ ብሎ በጣም በጉልበት ምናምን መስፈን አትፍራ አትጩሁ መጮሁ ምናምን አይደለም። ምናምን ስንል ግን እንደሱ ሳይሆን ዜማው በሚፈልገው ልክ ሲሆን እንደዚህ በቃ ፐርፌክት ይሆናል ማለት ነው። ሜጀሩ ትክክል ነው የመረጥከው ኪ ሁሉ ነገሩ በቃ ብዙ ነገሩ አሪፍ ነው። ባክ ቮካሊስቶቹ በጣም ቆንጆ ነበሩ፣ እነሱንም አመስግንልን። ግን አንተ ጋር በጣም ቅኝቱ በጣም ብዙ ቦታ ጥሩ ነበር፣ እንደው በጣም እንደው የዳኛ ጆሮ ሆኑ የሰማቸው ጥቂት ቦታዎች ናቸው እንጂ በጣም ግሩም ነበረ። የገረመኝ ነገር የጋሽ ማሙድን ትጫወታለህ። አሁን የጋሽ ጥላውን ተጫውተሃል። ፈጽሞ ተፈጥሯቸው የተለያየ ቴክኒካቸው የተለያየ ሁሉ ነገራቸው የተለያየ ሁለት ትልቅ ድምጻውያን ናቸውና አንተ ጋር እንዴት አድርጎ ነው የሚያስታርቀው ይሄንን ባህሪ እያልኩኝ ሳስብ፣ አንተ ሁል ጊዜ ወደ ኤፍሬም ጌታቸው ቨርዥን ሆነ ወስደ ስለሆነ የምትጫወተው በጣም ግሩም በጣም ፐርፌክት ነው። ይሄንን ነው የምንፈልገው። አይደንቲቲ ቢውልድ ማድረግ ማለት ይሄ ነው። የሚገርም ነጥብ ነው የሰጠው በነገር አሁን ሰላም ስለምትጮ ነው እንጂ ልንገረው። እንዴ፣ እባክሽ በፍጹም በኋላ ትሰማለህ። ቆንጆ ነው በጣም እሺ። ያው ኦልሞስት ነግራችሁ አልኩ። አማንም አልናገርም። ሞቅ አድርጌ ያለ ዳርዳር እያለ ነው ህጉ አይፈቅድም። እሺ፣ ያው እዚህ ጋር የቆምኩት ህግ ለማስከበር እንደምታውቁት፣ ትንሽ የዳኝነት እንትን እንድታጋሩ ፈልጌ ነው ስልጣን። እሺ፣ እናመሰግናለን። መልካም ምድል ሊሆንላቸው ኤፍሬምና መልካሙ